ፍራይ ነው ፊት የምታለቅስ ቆይ። እዚህ ካልሄድኩ እዛ ካልሄድኩ ብሎ ማልቀት፣ ሮስማ ማንቺ ሄዳለሁ ብሽን መቼ ነው መስከረም ሀያ ዘጠኝ ቤተክርስቲያን እንዴት ታፈቅጂልኝ? ማለት አልፈቅድልህም እንግዳ ጠራለሁ ብዬ ነግር። ይሄለ ምን ማለት ነው? ፍራይኖ ፊት የምታለቅስ ቆይ። ቀድሜ የነገርኩ ፕሮግራም አለኝ እንግዲ ያጠራለሁ ብዬ

ህንጻስ ደግሞ እየተሰራ አይደል? እንዛ ይደስታል። ዘንግቼው እኮ ነው። አንተው ማንም ምዕመን አይቀርም እንዶ። አንቺም እንዳትቀሪ ልጅሽን ይዘሽ ነይ እንዶ። ልጆቼ ከነባለቤት ይመጣሉ። እውነት ነው። በቃ እንግዲህ የዛን ቀን እንዳትቀሪ። እሺ። እሺ እናቴ ደህና ዋልሽ። እሺ፣ ስራዬ ነው። እሺ። እሺ እግዚአብሔር ያክብር።